የተለያዩ ቤት ሰፍራ የተደርጋ ሊያብሯችሁ ከቆያችሁ እነግራችኋለሁ ማለት ነው። እንግዲህ አዩ በቀደም ይዞ ህዶ ነበረ ቤቷ ማለት ነው። ቤቷ ህዶ ነበረ። ከዛ በኋላ ጥሱን ገማሙ አድርጋ በማንከልከያ ነው የሚባለው ቡና በሚቆላበት በእሱ ገማሙ አድርጋው ተመለሰ፣ ማለት ነው። የሚገርሙ ነገሮች እብድ ሆነች አዩ ማለት ነው። ከዛም በኋላ ደግሞ ሰኢድን ስትለው እንግዲህ ክሎሪክስ አልበግራት ያለችው አዩ፣ እየሱመያ ያልከው ቤት ለእኔ ፈርምልኝ፣ ካልሆነ አንላቀቅም ብላ እያስፈራራችው ነበረ። እና ሰኢድ እየተቅደረደረ ነበረ ቢሆንም እንግዲህ ሱመያ መልስ ሰታ ነበረ። እኔ ህይወቴን ስለምፈራ እንግዲህ ሰይድን የሆነ ነገር አስነክተው ሳይሆን አይቀርም። ቢሆንም እንግዲህ ስጣት፣ እኔ አያገባኝም፣ እኔና አዩ መገናኘት አልፈልግም ብላለች ማለት ነው። ሱመያ እንግዲህ በጣም ነው የገረማት። የሰይድን የሆነ ነገር አስነክተዋለች እንጂ እንደዚህ አይዋጅ ነበር ስትል ተናግራለች ማለት ነው። ከዛም በኋላ እንግዲህ እንዳያችሁት እንደሰማችሁት ነው ነገሩ ተከሯል ማለት ነው። ከዛም ሰይድ ሆዬ ለአዩ እዛው ፎቅ ላይ ላዩ ሶስት ክላስ ቤት አንድ ክላስ ቤት አልፈልግም ብላ ሶስት ክላስ እና ሁሉ ነገር ሙሉ የሆነ ቤት ካልሆነ አንድ ክላስ ብቻ አልፈልግም ስትል ብላ እንግዲህ ሰፕራይዝ አድርጓታል ማለት ነው። ገዝቶላታል ማለት ነው። እኔ እንጃ አሁን እንግዲህ እንደፈለግ ሆነ ቤት ከገዛህልኝ ሁሉንም ከፍለህ በአንድ እንዲከፍልልኝ ነው ምፈልገው። ስለዚህ ፈለግበት ሂደህ ብሩኪና ፋሱን ቢሆን ሂድና ፈልገ ሱመያ ስትል እንግዲህ እሱ ፊት አወርደዋለሁ ማለት ነው። ሰኢድን ግን ልጅ ሚስቱ ናት ወይንስ አይደለችም የሚለው ነገር ደግሞ ያጠራጥረኛል። እንደዚ ከፍ ዝቅ አድርጋ የምትይዘው ነገር አይደብርም? እረ ይደብራል። ስለዚህ ሱመያ እንግዲህ ምን ይበጅሻለ ማለት ነው። እዛው ጎረቤት ሆና አልሻለ ወስብ ወጭ ስትገቢ ታገኝሻለሽ፣ ልጆችሽን ምን ታረግብሽ? የሆነ የሚለውን ነገር ስናስብ ደግሞ እኛ ተመልካቾች እናስባለን ማለት ነው። ሱመይቴ እንግዲህ አላየጠንክርሽ ማለት ነው። ሰኢድ ግን ምን አስቦ ነው ይህን ነገር ያደረገው? ለምን ሌላ ሳይንት አልገዛላትም? ሌላ ቦታ ሞልቷል ማለት ነው። እና ለምን እዛ ገዛላት የሚለውን ነገር ስታስብ ደግሞ ነገሮቹ ትንሽ ከረር ያለ ነው እና የገንዘብ እና የጥቅም ሴት የሆነችው አዩ እንግዲህ ለጥቅሙና ለገንዘቡ ብላ ሰይድና አግባኝ ብላ ኦ ያለችው አዩ እንግዲህ ቤት ተገዝቶላታል በስማ ማለት ነው። ምን ይፈጠራል ነገ የሚለውን እናየዋለን ማለት ነው። ሰይድና ሱመያ ይገናኛሉ አይገናኙም የሚለው ነገር አዩ ጋር ስተገናኝተው ሱመያ ጋር ምን ታረቀት ይሁን የሚለውን እንግዲህ የይሱን ጥርስ የሰበረች የተሰበረች አዩ ሱመያ የምታገኛት ሲያስባችሁ ምን እንደምታደርጋት ማለት ነው። እና እንግዲህ ሱመያ እራስሽን ጠበቂ ማለት ነው። ሰች አዩ የምትባል እብድ ማለት ነው። ምን እንደምትፈጥር በኋላ አይታወቅምና ራሱሽን ጠበቂ። ልጆች እናሳድጊ ነው የምንለው እኛ። እና እንግዲህ ወደፊት ምን ይከሰታል የሚለውን ነገር አናቅም። ትታሰራለች አትታሰርም፣ ጥሱን ሰብራ ትክሰዋለች አትክሰውም የሚለውን ነገር እንግዲህ አብረን የምናየው ይሆናል። እንግዲህ ሱመያ ምን ትላለች የሚለው እዛው ቤት እንደገዛ ሲታየው ምን ትላለች የእሷን ቤት ነበር ለወስድ የነበረው በስመ አብ ቤት ስለገዛላት አሁን የእሷን ቤት ትታላታለች ማለት ነው ግን ሱመያ ትኖርበታለች ትኖርበትም የሚለው ነገር ደግሞ አጠራጣሪ ነው ሌላው ነገር ይህ እሱ ደግሞ አዩን ይከሳታል አይከሳትም ጥርሱን እንደዚያ ገማማ አድርገው እውነት በጣም ነው የነያዘልኩት ማለት ነው እንደዚያ ገማማ አድርገው ግን ጡረኛ ነች ያችልጅ ማለት ነው እና እንደዚያ ገማማ አድርገው ይከሳታል አይከሳትም የሚለውን ነገር ደግሞ ያጠራጥራል ማለት ነው። ወላሂ እንደ በአደባባይ እንደዛ ግማሞት ታደርገዋለች እና እና አሌላ ብቻ ከባድ ነው ማለት ነው። እንዲሁ አንዳንድ ጊዜ አቀል ሰጠን ነው የሚባለው ማለት ነው። እና የእሷ ከአቅሎ አመስለኝም አለ። እንግዲህ ትዕግስቱን ስጥን ነው የሚባለው ሰኢድ ግንኙነቱና ያገባሃት እና ማንቀር ነው የምታኖር። በዚህ አይነት በዚህ አይነት እናትን ቢሆን አተምር የምችለችው ብድናት ማለት ነው እና ብቻ አላቅም ማለት ነው። ምን እንደሚፈጠር ወደፊት ሱመያ ምትላለች የሚለውን ደግሞ አብረን ምና የሆነ ሱመያችን አብረሽ እንግዲህ አብሽሪ ነው የምንለው። ምን መሰላችሁ? ለምን ልጆችሽን ስትይ እራቅ ብለሽ ኖሬ እንዳታገኝሽ እች ልጅ ማለት ነው። ካገኘሽሽ ምን እንደምታረግሽ ፈጣሪ ወቅ። እንዴት እንዳለ እንኳን ጎንደር ሄደ የለ እንዴ! እንኳን ጎንደር አልሄድም፣ የትም ቦታ ሄደ ፈልጋት ቡርኪና ፋሶን ቢሆን ሄዱ። እኔም ፈልገው ቤቱን መገዛቱ ብቻ ነው አላለችም መሰላችሁ? እች ምላስም ማለት ነው። እና እኔ እንጃ ማለት ነው። እኔ እንጃ ምን እንደፈጠረ ወደፊት አብረን የምናየው ይሆናል። ላይክ ሼር፣ ሰብስክራይብ አድረስ እያልኩኝ ሰላም ለሀገራችን፣ እንደምየ ኢትዮጵያ ለህዝቦቿ ይሁን እያልኩኝ ሰላማችሁ ብዛ። አሰላሙ አሌይኩም ረመቱላ በረካቱ